እኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆን በምድር ዙሪያ እየገፋ ሲሄ በማቴዎስ ወንጌል ምዕራፍ 24 ላይ ያለው የመከራውን ዘመን ኢየሱስ ክርስቶስ በኖህ ጊዜ ከነበረው ዘመን ጋር ያነጻጽራል እና ይሄ የተነጻጸረበት ጉዳይ ከኖህ መርከብ ጋር ሲነጻጸር ሁሉ ነገር ከቤተ ክርስቲያን ጋር የሚመሳሰል ነው ወይም የሚገናኝ ነው ወይ ተብሎ ይባላል አብዛኛው ጊዜ። በምሳሌዎች ሲጠቀሙ ብዙ ሰዎች እኔንም ጨምሮ የኖህን ዘመን ኖህ ወደ መርከብ መግባትን እንደ ምሳሌ ከቤተ ክርስቲያን መነጠቅ ጋር ወይም ቤተ ክርስቲያን በአየር ላይ ከክርስቶስ ጋር እንደምትሆን እንናገራለን። ይህ ክፍል ግን ማቴዎስ ወንጌል ምዕራፍ ሀያ አራት ላይ ያለው ክፍል ቤተ ክርስቲያን ተነጥቃ ከዛን ከክርስቶስ ጋር የምትውልበትን ኖህ በመርከብ የገባበትን ዘመን ከዛ ጋር አነጻጽሮ እንደዛ አይነት ተመሳሳይነት ነገር አለው ብሎ እያለን አይደለም፣ ክፍሉ ክፍሉ ከዚህ አስቀድመን እንደተመለከትነው ወይም ደግሞ ትንቢቶችን የብሉይ ኪዳኖችን ትንቢቶች የብሉይ ኪዳን ትንቢቶችን እንዳለ በምንመለከትበት ጊዜ ብሉይ ኪዳን ላይ የትኛውም ትንቢት ውስጥ የቤተ ክርስቲያንን በተመለከተ ትንቢት አልተነገረም ብለናል ከዚህ በፊት። ማቴዎስ ወንጌልንም በምንመለከትበት ጊዜ ከአዲስ ኪዳን ሁለት መጽሐፍቶች መካከል የማቴዎስ ወንጌልና የዕብራውያን መጽሐፍ ቀጥታ የሚገናኘው ከብሉይ ኪዳን ነገሮች ጋር ነው። ብዙ ነገሩ ብሉይ ኪዳናዊ ነገር ነው ያለው እና ትንቢቶችንም ሲወስድ እያንዳንዱን ነገር ሲወስድ ሁለቱም መጽሐፍ ከአይሁድ አንጻር ነው የሚመለከተው። ስለዚህ ማቴዎስ ወንጌልንም ይሁን እንዲሁም የዕብራውያንን መጽሐፍ ሲጠና ጥንቃቄ መደረግ ያለበት ነገር ይሄ ነው። ሁለቱም ነገሮች ከምን አውድ ነው የሚናገሩት የሚያወሩት የሚለውን ማወቅ መቻል አለብን። ከምን አውድ ነው ይህንን ነገር ሊናገሩ መልእክት ሊያስተላልፉ የተነሱት ከምን የተነሳ ነው ብለን መመልከት አለብን። የዕብራውያን መጽሐፍ ላይ ብዙ ጊዜ ብዙ ጊዜ ብዙ ሰዎች ስህተት የሚሰሩት ከምን የተነሳ ነው ሲባል አውዱን ወይንም ደግሞ ተናጋሪው ለእነማን እየተናገረ ነው ያለው ብለው ካለመ ከምን ተነስቶ እየተናገረ ነው የሚለውን ካለማወቅ የተነሳ የሚነሳ ነገር አለ። ብራውያን ሲጠና ብዙ ሰው ግራ ይገባዋል። ለምን ሲባል እዛ ክፍል ላይ ተናጋሪው የሚያወራው ቀጥታ ታርጌት አድርጎ እስራኤላውያንን የቀደሙ እስራኤላውያንንና አሁን ወንጌላ እንቀበልም ያሉትን እያነጻጸረ ስለሚያወራ ስለዚህ ክርስቲያኖችም ደግሞ ከአውዱ ነጥለን ጥቅስ ቆርጠን ስለምንጠቀም ከአውዱ ስንነጥለው ክፍሉ ለክርስቲያኖች ጥሩ የሆነ ሜሴጅ አይኖረውም ማለት ነው። ምክንያቱም ክፍሉ ከክርስቲያኖች አውድ አንጻር ሳይሆን የተነገረው ከእስራኤላውያን አውድ አንጻር ስለሚያወራ ሁሉ ነገሩ ከዛ ብሉይ ኪዳናዊ ነገሮችን ይዞ ከዛ ተመለሱ የሚል ስለሆነ እና እነማንን ነው ከዛ ነገር ውጡ ተመለሱ የሚለው የሚለውን ሰዎች ወደ ምን ያመጣሉ። ዛ ክፍሉ በግልጽ ነው የሚያወራው አይሁዶችን ነው። ከዛ ባህል ያ ስርዓት ያ ወግ ያ ህግ መሰጠት ያላቸውን ሰዎች ነው። ከዛ ተመለሱ ወደ ክርስቶስ ፊታችሁን አዘንብሉ ብሎ የሚያወራው ነገር ግን ሰዎች ገለበጡትና ክርስቲያኖችንም ለመገሰጽ ቀጥታ ከዚያ አንጻር ተሆነ ማለት ነው። ያ ክፍል ግን ዕብራውያን ሙሉ ስናጠና ስለ እንደዛ አይነት ነገር እንደማይናገር እንመለከታለን እና ብዙ ጊዜ እንስታለን። ማቴዎስ ወንጌልም ተመሳሳይ ነው የማቴዎስ ወንጌል ላይም ምንም እንደ እብራውያኑ ሁሉ ተናጋዩ በጣም ታርጌት አድርጎ የሚያወራው ስለ አይሁዶች ነው አይሁዶች ስለ እስራኤላውያን በተለይ በተለይ ደግሞ የመጨረሻው ዘመንን ተመልክቶ የማቴዎስ ወንጌል ሲናገር የሚናገረው እስራኤሎችን ታርጌት አድርጓል እስራኤሎችን። እንደውም ጥቅሶችንም ሲጠቀም የሚጠቀመው ስለ እስራኤላውያን የተጻፉ ጥቅሶችን። ማቴዎስ ወንጌልን ስንመለከት ኢየሱስ ክርስቶስ ጠቅሶ የሚነሳው የዳንኤል ዳንኤል የተናገረውን ትንቢት ነው፣ ምዕራፍ 9 የዳንኤል መጽሐፍ ላይ ምዕራፍ ዘጠኝ ላይ ያለውን ጥቅስ ይወስድና ነው ኢየሱስ የሚናገር በነቢዩ በዳንኤል እንደዚህ እንደተባለ ብሎ ያወራ። የጥፋት እርኩሰት በደጅ ላይ ቆሞ በምታዩበት ጊዜ ሽሹ፣ ሽሹ እያለ የሚናገረው ከዛ ወስዶ ነው። ስለዚህ የመጨረሻው ዘመንን በተመለከተ የመጨረሻው ዘመን በተለይም እኛ ስለ ቤተክርስቲያን የመጨረሻ ዘመን አይደለም አሁን እያወራን ያለ ነው። ስለ ቤተ ክርስቲያን የመጨረሻ ዘመን ከሆነ አሁን ነው ዘመኑ። ይህ ዘመን የቤተ ክርስቲያን የመጨረሻ ዘመን ነው። አሁን ግን ከቤተ ክርስቲያን የመጨረሻ ዘመንነት ሳይሆን ሰባቱ የመከራ ዓመታት በመጨረሻው ዘመን ያሉት እነዚህ ሰባቱ የመከራ ዓመታት የሚባሉትን ዓመታትን በተመለከተ ነው። ማቴዎስ ወንጌልም የሚያወራው ስለ እነዚህ ስለ ሰባቱ የመከራ ዓመታት እያወራ ነው። በግልጽ ነው የሚነግረን እንደዚህ ይሆናል። በነዚህ ሰባት የመከራ አመታት ጊዜ ብሎ ያወራና ከኖህ ጋር ያነጻጽረዋል። አሁን ብዙ ጊዜ ጥያቄው ይሄ ነው። ማቴዎስ ወንጌል የኖህ ዘመንን ሲጠቅስ እንዴት ነው ከቤተ ክርስቲያን ወደ መርከብ ከመግባት አንጻር ነው ወይ ሲባል አይደለም። ብዙ ጊዜ ምሳሌዎችን ከዛ አንጻር መጠቀም ብንችልም። ነገር ግን ክፍሉ እዚህ ጋር ከአውዱ አንጻር ከተመለከትን ስለዛ አይደለም የሚናገረው። ክፍሉ እየተናገረ ያለው በቤተ ክርስቲያን በምትኖርበት ዘመን ላይ ያለን ዘመን ሳይሆን ቤተ ክርስቲያን ከሄደች በኋላ ያለውን ጊዜ ነው የሚያወረው ስለዛ ነው የሚናገረው ክፍሉ ስለዚህም ከኖህ ጋር አነጻጸረው መከራውን ይህ በቀጥታ ምን ያሳየናል በዛ መከራ ውስጥ ተቋቁመው የሚያልፉ ሰዎች አሉ ሰዎች አሉ በተለይም ደግሞ የራእይ መጽሐፍ ላይ በምንመለከትበት ጊዜ ማህተም የተደረገባቸው ይሄ መከራ እንዳይነካቸው የተደረጉ 144 ሺ እስራኤላውያን አሉ። እነዚህም ሰዎች በዚህ መከራ ውስጥ ቢያልፉም ግን ምንም የማይሆኑና የማይሞቱ የተጠበቁ፣ እግዚአብሔር ጥበቃውን በእነሱ ላይ ያደረገላቸው ሰዎች ናቸው እና ከንደዚህ አይነት አንጻር ነው ክፍሉ እየተናገረ ያለው መከራው ባለበት ጊዜ ላይ ስላለው ሁነት ነው። ሰባቱ የመከቤተ ክርስቲያን በሌለችበት ሁነት ነው ክፍሉ የሚናገረው። ኢየሱስም ምሳሌውን ሲጠቀም ቤተ ክርስቲያን በሌለችበት ሁነት ነው ምሳሌውን እየተጠቀመ ያለው የለችም ቤተ ክርስቲያን በዛ ዘመን። ግን ወንጌልን የሚናገሩ ሰዎች አሉ እና እንደዚሁ ነው የሚሆነው በመከራው ዘመንም ይሄ ወንጌል በሚሰበክበት ጊዜ የመንግስቱ ወንጌል የሚባለው ወንጌል እየተሰበከም ሰዎች ይህ ጊዜ የሚመጡ ክርስቶስ መምጫው የሚሆኑ እንደዚህ የሆነ ነው። እንደዚህ የሆነ ክርስቶስ በጣም አስጨናቂ ጊዜ ይሆናል። ክርስቶስ ይመጣል። እንደዛ በዛ ሰባቱ የመከራ ዓመታት ማለት እና ሁሉም ቅጣታቸውን የሚያገኙበት ጊዜ ነው። ከሌላ አንጻር ደግሞ ስንመለከት አንዳንድ ሰዎች ሲጀመር ሰባት የመከራ ዓመት የሚባል ዓመት የት አለ ይላሉ። እንደዛ ብለን በምንመለከትበት ጊዜ ሰባት የመከራ ዓመታት ተብሎ መጽሐፍ ቅዱስ ላይ እንደዚህ በቁጥር የተገለጸ ነገር የለም፣ ሰባት የሚል ቁጥር ያለበት የለም። ይህ ማለት ግን የመከራው ዓመት ሰባታ አይደለም፣ እንደማለት አይደለም። የመከራው ዓመት ቀጥታ የተወሰደው ከዳንኤል ምዕራፍ ዘጠኝ ነው። ሰባው ሱባኤ ጋር የተገናኘ ጉዳይ ነው። ጉዳዩ ስልሳ ዘጠኝ ሱባኤ አልቆ አንድ ሱባኤ ይቀራል ከሚለው ጋር ነው ትንቢቱም የሚገናኘው ወይም ደግሞ የመከራው ሰባት አመት ተብሎ ያለው የሚገናኘው በራእይ መጽሐፍም ይሁን ከዛ በኋላ ባሉት የዳንኤል መጽሐፍ ምዕራፎች ላይ በቁጥር የተገለጹ ነገሮች ደግሞ አሉ። በቀናትም ሊሆን ይችላል እንዲሁም በወራት ተደርገው ለ ለአርባ ሁለት ወር እንደዚሁም ቀን ተቀምጧል ማለት ነው። ስለዚህ አርባ ሁለት ወር ማለት ደግሞ ሶስት ዓመት ከግማሽ ነው። ሰባት ዓመት አለ። ስለዚህ ሶስት ዓመት ከግማሽን ግን የራእይ መጽሐፍ ያስቀመጠው በሁለት ከፍሎ ነው። ሁለት ይከፈላል። ሶስት ዓመት ከግማሽ የዳንኤል መጽሐፍም የሚከፍለው ይህንን የመጨረሻውን ሰባት ዓመት በሁለት ነው ተመሳሳይ ነው። እና የዳንኤል መጽሐፍ ይህንን ሰባቱን የመከራ ዓመት በሁለት ሲከፍለው ምን ይላል? አውሬው ወይንም ደግሞ ሐሰተኛውን ክርስቶስ ይቀበሉታል እስከ መች እስከ ሶስት አመት ተኩል ድረስ ነገር ግን ከ አመት ተኩል በኋላ ይሄ አሰተኛው ክርስቶስ ወይም አውሬው አምልኩኝ መስዋቱን እስራኤላውያን እንደ ወጋቸው እንደ ባህላቸው ለእግዚአብሔር የሚያስ ሲያኖሩ የነበሩትን መስዋዕት ያስቀራል በዚህ ጊዜ ሐሰተኛ መሆኑን እስራኤላውያን ያውቃሉ። ያው ከነሱ ጋር ተገናኝቶ ስለሆነ፣ ስለዚህ ይሄ የሰባት አመት ነገር ወይም ጉዳይ ቀጥታ የሚገናኘው ከዚህ ጋር ነው እንጂ መጽሐፍ ቅዱስ ላይ ሰባት አመት ተብሎ መከራ ብሎ ቀጥታ የተጻፈ ነገር አለ ወይ የለም ወይ የሚለው ጋር አይደለም። እንደዚህ አይነት ነገሮች ናት ተደርገው ነው ሰባት ነው የመከራው አመት ተብሎ የመጣው እና ቀጥታ የሚገናኘው ግን ዳንኤል ላይ ካለው ጋር ነው። እዝቄልም ጽፎታል፣ እዝቄልም ሰባት እንደሆነ ያ ጊዜ ጽፎታል። ነገር ግን እዝቄል ሲያያይዘው ያያያዘው ይሄ አውሬው ከሚገባው ኪዳን ጋር ስለሆነ ለሰባት አመት እስራኤል ሰላም ለመሆን ሙከራ ያደርጋል ነው ወይም ደግሞ ሰላም እንደሆኑ ይሰማቸዋል። እስራኤላውያን ሰላም እንደሆኑ ይሰማቸዋል። ያ የሰባት ዓመት ጊዜ አውሬው ኪዳን ከእስራኤል ጋር የሚገባበት ወይም ሐሰተኛው ክርስቶስ ኪዳን ከእስራኤል ጋር የሚገባበት ጊዜ ነው። ያ ሰባት ዓመት ሕዝቅኤል ላይ ስንመለከት ሕዝቅኤል ምዕራፍ 39 ላይ ዳንኤል ላይ ደግሞ እኩሌታው ላይ ምን ያላል? የዚህ ሰባት ዓመት ግማሽ ላይ አውሬው በስርዓት ይገለጣል ራእይ ላይም ስንመለከት አውሬው የሚገለጥበትን በጥን ሁነት በምንመለከትበት ጊዜ ከዚህ ጋር የተገናኘ ከዚህ ጋር የተገናኘ እና ራእይ ሲጠናም እየተከፈለ ነው የሚጠናው ማለት ነው የመጀመሪያው ሶስት አመት ተኩል አለ ሁለተኛው ደግሞ ሶስት አመት ተኩል አለ ለምሳሌ የመጀመሪያው ሶስት አመት ተኩል ላይ ከእስራኤላውያን ወገን ሆነው ወንጌልን የሚሰብኩት ሁለቱ ወይራዎች ናቸው። ራእይ ላይ እንደምንመለከተው ሁለት ሰዎች ናቸው። የመጀመሪያው ሶስት አመት ተኩል፣ እነዚህ ግን የመጀመሪያ ሶስት አመት ተኩል አገልግሎታቸውን ጨርሰው የሚገደሉ ሰዎች ናቸው። ልክ እነዚህ በሚገደሉበት ጊዜ ግን በእነዚህ ስብከት ተደራሽነት የተቀየሩ መቶ አርባ አራት ሺ አይሁዳውያን ይነሳሉ። እግዚአብሔር ለራሱ ያስቀምጣቸው አይሁዳ እነዚህ 144 ሺውም ማህተም የተደረገባቸው አይሞቱ እና ሁለተኛው ሶስት አመት ተኩልን ደግሞ እነዚህ ከነዚህ ሰዎች ጋር የሚቀጥል ይሆናል ማለት ስለዚህ እንደዚህ ነው የሚከፈለው። አውሬው ራሱን ደብቆ የሚቆይበት ጊዜ ነው የመጀመሪያው ሶስት አመት ተኩል። በመሲሁ የሚመሰልበት መሲያችን ነው ብለው እስራኤላውያን የሚቀበሉበት ጊዜ ነው። ሁለተኛው ሶስት አመት ተኩል ግን በእግዚአብሔር ላይ የሚሳደብበት ጊዜ ነው። አውሬው እግዚአብሔርን የሚሳደብበት ጊዜ ነው ማለት ነው። ስለዚህ ይሄ ሰባት ዓመት በእንደዚህ እውነት ነው ያለው። ግን ቀጥታ የሚገናኘው ከሰባው ሱባኤ ጋር ነው። ሰባው ሱባኤ 69 ሱባኤ አልቋል። በ69ኛውና በሰባኛው ሱባኤ መካከል 2000 ዓመታት ገብተዋል ልክ ይሄ ጊዜ በሚያበቃበት ጊዜ ወይም የቤተ ክርስቲያን ዘመን ተብሎ ያለው ዘመን ሲያበቃ ሰባት ዓመት ይቀጥላል ሰባቱ ዓመት ከአይሁዶች ጋር ያለ ነገር ስለሆነ እግዚአብሔር ከዚህ ህዝብ ጋር ከአይሁድ ህዝብ ጋር ያልጨረሰው ጉዳይ አለው ስለዚህ ይሄኛው ጉዳዩ የሚቀጥለው በዚህ በሰባቱ የመከራ ዓመታት ወይም በሰባቱ የመከራ ጊዜያት ውስጥ የሚቀጥል ጉዳይ አለ። ከዛም ያልፋል። የእስራኤላውያን ኪዳን እኮ እግዚአብሔር ለእስራኤላውያን የገባው ኪዳን ከዛ ያልፋል። እስከ ሺህ ዓመት መንግሥት ድረስ የሚቀጥል ስለሆነ ሺ ዓመት መንግስትም በዋናነት ኪዳኑ ከእስራኤል ህዝብ ጋር የተገናኘ ነው። እግዚአብሔር ለአህዛቦች እና ለሌሎች የገባላቸው ኪዳን አይደለም። ለእስራኤላውያን ገብቶ ነገር ግን አህዛቦችን በዛው የሚጠቀሙበት ኪዳን ነው እና ከዚህ አንጻር መመልከት እንችላለን። ግማሽ ግማሽ ተከፍሎ ስለተቀመጠ ነው መጽሐፍ ቅዱሳችን ላይ ግማሽ ግማሽ ተከፍሎ ተቀምጧል። ሲደመር ግን ሰባት ዓመት ይሆናል።